የሆን ነገር ይጣሉ ይጣሉና፣ አሰሪያው በተኛችበት ሄዳ ፀጉር አለት ቆርጣት። ስትል የሆን ነገር ይከሰታል ማለት ነው። አብዱልቃድር ይሰማሃል? አሁን ኔትወርክ መጥቷል። አብዱልቃድር ይሰማኛል። ኦኬ፣ ካሜራ እንክፈተው አሁን እዚህ ጋር። ኦኬ፣ ማዘር፣ ሰላም አሌይኩም። አፉ በሉን። ይሰማኛል። ሰላም አሌይኩም እናቴ አራፉ ብያለው ወይ ነው ወርቅዋ አንዲት እህታችን መታለች። አዚዛ ትባላለች እህታችን እናት ሳውዲ ነው ያለችው። እስኪ ለሷ ንገሯት የፋጥማን ጉዳይ። እሺ እሺ፣ የፋጢማ ጉዳይ ታዲያ 13 ክሱ ያለው ጅድያ ነው። ባለ ቃምናት የቃማ ክስ አለው። ኮንትራት ነው የሄደችው። በአዲስ አበባ ነው የሄደችው። አዲስ አበባ ክስም አስገባው አምባሲ አምስት ሀያ ሲያዘለኝ መሐመዱ ምር እያለቀቋትም ቢያሉኝ መርፌ እየወጉ እኛ እዛው ሙች እንጂ መጭማሉ ትላለች። አሁን ስልኳንም የያዘው አምባሲ ነው። ቀይ መስቀል ነው ያለችው። ራሷን ጠቁማን ቆርጣት ነው የኮንትራት የወሰደቻት እሷ ደግሞ የራሷን እሷ ደግሞ የራሷን ቆረጠቻት። በዚህ የተነሳ ክስ አላት አሉኝ

መኪና ላይ ውጭ እምቢ አለችን፣ ብናስልም እምቢ አለችን። የከበየ ነገር አግኝቶ ነው ጓደኛ ጋር አድርገናታል። ሲላይ መጣ ሙባሪክ የሚባለው ማለት ነው። እና አሁን ወይ መላሳጣ ወይ እናንተ መላ ቢገኝልኝ ብዬ ነው። ወርቆቼ ዘመዶቼ በረካ ሆኑልኝ። እናንተም ሰማሽ አዚዘ አስራ ሶስት አመቷ ነው ያው ከአስር ያው ጋር ትንሽ ተጣልቆ ፀጉሯን ቆረጠችባት። ያቺም የእሷን ልጅ ጸጉር ቆረጠች መሰለኝ። አስራ ሶስት ዓመት ሆኗታል እንጂ ማለት ነው። ልጅቱን ያው ሁር አድርገዋታል። ሁር አላት ማለት ትሰራለች እንደ ልቧ ምናምን። ግን ከሀገር እንዳትወጣን የሆነችው እንጂ አመት ከምናምን እንደሰራች ይሄ ጉዳይ ሲፈጸም አጋጣሚ ቤትም ካሜራ ነው መሰል እነሱም ጥፋተኛ መሆናቸውን አይቶ የሱዲ እንትን ግን በነፃነት ሌላ ቤት እየሰራች ነው። እዚህ ቤት ሰርታለች ልጅ ወልዳ ልካለች፣ እዚህ ማለት ነው። እናቷን ከገጠር አምጥታ እዚህ ያስቀመጠቻቸው እሷ ቤት ነው አሁን የሚኖሩት እሳቸው። ቤት ሰርታ ምናምን ነው የምትኖረው። የነበረው ግን ልትወልድ እዛ አግብታ ነበረ። አግብታ ልትወልድ ኢትዮጵያ ልትመጣ ስትል ነው ወደ ኢትዮጵያ መምጣት እንደማትችል የነገሯል። እሷም ምንም ሳይመስላት ያው በጊዜው ገባህ ደህና እዛው ልጁ ወልዳ ላከችው። አሁን ልጁ እዚህ እያደገ ነው አሁን ምንድነው ልጅቱ በነፃነት የፈለገች ቤት ቤት እየሄደች እየሰራች ነበር ማለት ነው። አሁን ግን የአእምሮ ከታመመች አሁን ሶስት አመቷ ነው። እኔ እንኳ ከሰማሁ እዚህ እሳቸው ጎረቤቴ ናቸው በቃ መምጣት አልቻለችም ነው የሚሉት መምጣት አልቻለችም የሚሉት እንዴት ነው አላወቁትም። እሳቸው እምባሲ እዛም ሰውም ጋር ምናምን እንትን ብለዋል፣ ግን እምባሲ ይዟት አሁን ወደ ጅዳ እሱ ያለው ጅዳ ነው እሱ ያለችው ሪያድ ነው ከሪያድ ወደ ጅዳ ወስዶ ክሱን አስነስቶ የሚልካት ሰው ነው ያጣቸው ማለት ነው ነው ማዘርን። አላህ እንግዲህ ሰብሩን ይስጣቸው። አላህ በሰላም ልጃቸው ጋር ያገናኛቸው ኢንሻአላህ። ይሞካላቸው። ይህ ቁጥር የራሷን ነው ይለከችል ይመልሳለ እንዲ በዚህ አጋጣሚ 579 ሰዎች አላችሁ። እንግዲህ አስባችኋል፣ እናንተ ከመዳማችሁ ጋር ተጣልታችሁ በተኛችበት የመዳምን ፀጉር መቁረጥ ማለት እውት፣ እንግዲህ ምን ያክል ድፍረት ድፍረት የድፍረት ጥግ ነው። እንደው ልጅቷዋስዋ ሲጠብቀን ከሸይጣ ይሄ ይሄ ሰይጣን ስራ ነው። ወላሂ በጣም ከባድ ነው። ጥሩ ሰዎች ስለሆኑ ነው አካሰው ያለፉትን ጥሩ ሰዎች ስለሆኑ ነው። ከባድ ነው በጣም። እየደወልኩላት ነው፣ ስልኳ ግን ዝግ ነው። አይሰራም፣ ስልኳን ዘግተዋለች። ማን ነው የቆረጠው? እኔ ተናዳችሁ መዳማ ናዳችሁ? እንኳን ፀጉሯን ጥፍሯን እንዳትቆርጡ እያልኩ ነው። ተረጋጉ። ሙባረክን ቁጥር ሙባረክን ጠይቃትና ማመር ሰላም አለይኩም የሙባረክን ቁጥር ትልክኛለች። እነሱ የላኩን ቁጥር ላይ ትክክል አይደለም። ልጁ ደግሞ ምን ሲልህ ነበረ? ሴትዮዋን እማማን ያመጣኋቸው ከሩቅ ቦታ ነው እና

ከቤታቸው ሩቅ ነው እና እንዳይመሽባቸው ልሸኛለው ብዬ ነው የመጡት። እኔ ያለው ግን ሰምታችኋል አለ። የተናገረችው ነገር በደንብ ሃዋ ይሰማችሁ ነበር እና ኔትወርክ የለም እና ማዘር ቤታቸው ሩቅ ነው፣ እና ከመጡበት ቦታ እንዳይመሽባቸው ብዬ ነው። እሺ፣ መርሐባ በቃኛ። የመጡበት ቦታ በጣም ሩቅ ስለሆነ ይጋ ነው፣ እኛ ይቻል ነው። እና ሰዎች አናግረን እናግዛችኋለን። እሺ፣ መደረግ ያለበት እናደርጋለን። ከና አዚ ሳምጋም ከውስጥ በውስጥ አንድ አንድ ነገር ተናገር፣ ምን እንደማረግ። እና እሷን መጀመሪያ እናናግራት እስኪ። እሺ፣ ካለች አሁን ችግሩ እሷ ጋ ነው ያለው። ኦኬ፣ ሰምታል፣ አብዱል ቃድር፣ ችግሩ እሷ ጋ ነው ያለው። ከሷ ጋር የሚግባባ ሰው አለ እንዴ? ከእሷ ጋር የሚግባቡ ሰዎች አሉ። እሷ እኮ ችግሩ እምቢ አለች ማለት አንዳንድ ነገሮችን ከባበሪ ሲሯት እምቢ አለች። ንግባባ የለም። ሰው አስጠልፏታል። መሐመድ ዑመር አለ። መሐመድ ዑመር፣ መሐመድ ዑመር፣ ኡስማን ጀማል፣ ኡስማን ጀማል፣ መሐመድ ዑመር፣ እሳቸው ነው ተወካይ። ልጄ ያሰኝ መጨረሻ ላይ የሆነ ቁጥር ልኬልሃለሁ መሐመድ። ኦኬ እስኪ ቀል ደውልላቸው። እንግዲህ እኔ ሁሉ እምቢት ላይ ነው የሚሉት ይሰሩ፣ ልብያቸዋለሁ። መርፌው ጓት አሁን፣ የተሻለ አለ የሚባል ሁለት ነገር ነው። በቃ ላለው ነገር እናንተ በዋሳፕ ያለውን ነገር ትነግረኛለህ። እኔ ሰው ጋር ሂጂ አገናኘሃለሁኝ። በቃ መፍትሄውን እንትን ብለህ ከአይዛ ጋር አገናኛቸውና እንትን ትላላቸው። ስ መሀመድ ጋር እንደውልለት ከነሳ ሰዎቹ አስቸጋሪ መሰለኝ ጀማ እሱ እያነሳ አይደለም በነገራችን ላይ ኦንላይን ነው ግን እያነሳልን አይደለም እንጃ በኋላ ወይ ደውዬ እጠይቀዋለሁ ስወጣ ችግር ነው እንግዲህ እንደሰማችሁት ነው ማዘር በቃ አድርሳቸው አሁ ኔትወርክ የላቸውም እነሱ እና አብዱልቃድር ይሰማሃል አብዱልቃድር አቡኪ በለው አቡኪ በለው ትንሽ ስምንቴን እያለ ከሆነ አቡኪ አቡኪ አቡኪ አቡኪ ነው እንደ የሚለው እዚያኛ ስልኩ ላይ ኦኬ አቡኪ ነው የሚለው አቡኪ ይሰማሃል አይኔ ስልኩ ላይ ሴፍ አይደለም። አቡኪ ይወላ አቡኪ ይሰማል። በቃ እነሱን አድርሳቸውና እኛ ኢንሻአላ ደዋውለን ያለውን ነገር እንግዲህ እንጠይቅና እንነግራቸዋለን። እሺ ሐዋ ምን ያሉ ነው ማዘርን እስኪ ጠይቃቸው። እሺ በቃ በዋሳፕ ያለውን ነገር ታሳውቀኛለህ እንጂ። እሳቸው ጋር ሂጂ አነግራለሁኝ። አሁን እሳቸው ከሩ ቦታ ነው የመጡት። መርሐባ በቃ ሸኛችሁ። አብሽር፣ አትጨነቁ። ኢንሻአላ ይቻን ነው፣ እናግዛታለን። ማዘር ዱአ ብቻ አርጎ እርሶ በላች በላቸው። እሷን ግን ሚያናግረ ሰው ያስፈልጋል። እሷ እኮ ችግሩ እምቢ አለች። አንዳንድ ነገር እሷ ይሄን አርጊስ ትባል እምቢ ካለች ችግር ነው። እሺ እሺ እና እሷ ጋር እስኪ እንደምንም አስራችሁም ሀዋም ተሰርልይችሁ